ወይ አመሉ ነው ወይ ስንፍናው ነው። አንድ ሰው ዝም ብሎ ድሃ ሊሆን አይችልም፣ ወይ አመሉ ነው ወይ ስንፍናው ነው ብሎ ሲናገር ይታያል። ይሄ እልም ያለ ኢግኖራንት የጅምላ ፍረጃ ነው። ለምን ስንፍናም አመልም የድህነት ምክንያት ሊሆኑ ይችላሉ። ኦፍኮርስ ሰዎች በአመላቸው ምክንያት አጓጉል ሀቢት ውስጥ ገብተው ሊደህዩ ይችላሉ። ኦፍኮርስ አንድ ቫሊድ ምክንያት ነው። ስንፍናም በራሱ የቻለ ሊሆን ይችላል። ነገር ግን ልክ እነዚህን እንደ ብቸኛ ምክንያቶች አድርጎ መጥቀስ የምንኖርበትን ዓለም አለመገንዘብ፣ የሰዎችን ኑሮ አለማየት ነው። የዓለማችን ድህነት እጅግ ስብ ነው። አሁን ዮናታን ሲምፕሊፋይ አድርጎ እንደሚናገረው አይደለም። እንደውም ዛሬ ላይ በአለማችን አብዛኛው ሰው ደሃ የሆነው ሰነፍ ስለሆነ አይደለም፣ ደሃ የሆነው አመል ስላለበት አይደለም። እውነቱን ለመናገር ኢፍትሃዊ የሆነ የዓለም ኢኮኖሚ ስርዓት ስለሰፈነ ነው። ብዙ ሰዎች አሁን እየታረዙ እየተራቡ ያሉት ምድር ላይ ያለው ሪሶርስ የሰው ልጅን መመገብ ሳይችል ቀርቶ አይደለም፣ ሰዎች ደሃ እየሆኑ ያሉት በረሃብ እየሞቱ ያሉት ይልቁንም ኢፍትሃዊ የሆነ የሀብት ክፍፍል ስለሰፈነ ነው። ይህንን እንዴት ነው መረዳት ያቃተው? አንድ ሰባኪ ነኝ የሚል ሰው እንዴት ብሎ ነው እንዲህ አይነት ነገሮችን የማይረዳው? ሪሶርስ በአግባቡ አይከፋፈልም። አሁን ላይ የዓለም ሀብት በጥቂት ሰዎች እጅ ገብቷል። ነገስታት ቀደም ባለው ዘመን በሀብት ሲንፈላሰሱ ኖረዋል፣ በአገሪቱ ሀብትና በንጉሱ ሀብት መካከል ልዩነት እስከማይኖር ድረስ ማለት ነው። ቅኝ ገዥ ስርዓቶች ከዛ በኋላ በነበረው ደግሞ በኮሎኒያሊዝም ነጮች መጥተው ኤዥያን፣ አፍሪካን ሲገዙ ኖረዋል። በቅኝ ገዝነት ሲበዘብዙ፣ ሀብቱን ሲወስዱ፣ የሰው ሀብቱን የማዕድን ሀብቱን ሲዘርፉ ኖረዋል። አሁንም ድረስ በእጅ አዙር ቅኝ አገዛዝ ጠፍረው ይዘዋል። በዘመናዊ ስርዓትን ቢሆን ሙሰኝነትና ብዝበዛ ዋና የድህነት ምንጮች ናቸው። አፍሪካ ለምንድን ደሃ የሆነችው? ከሌሎች አህጉሮች አንጻር ስትታይ እጅግ በጣም ሀብታም የሆነ ሪሶርስ ያላት ማዕድን ያላት፣ የውሃ ሀብት ያላት ለዓለም በሙሉ መብቃት የሚችል ደረጃ ያለው ማለት ነው። ግን አሁንም ድረስ አፍሪካ ላይ በረሃብ ይሞታሉ። ለምን ከተባለ ኃያላን ሀገራት ሀብታም የሚሆኑት ሌላውን በማደህየት በመሆኑ ከቅኝ ግዛት ሲወጡም ጭምር በቋሚነት አፍሪካውያን እየተጣሉ የሚኖሩበትን የድንበር ስርዓት ነው ቦምብ ቀብረው የሄዱት ማለት ነው። እንግሊዝ በዋነኝነት የሰራቸው ይህንን ነው። አፍሪካውያንን በግጭት ውስጥ በሚያኖር መልኩ ነው ታይም ቦምብ ቀብረው የሄዱት ማለት ነው። ከዛም በኋላ ለብዝበዛ እንዲመቻቸው ግጭቶችን ስፖንሰር ያደርጋሉ። አምባገነኖችንና አስበዝባዦችን ይደግፋሉ። በተለይ ደግሞ የሀገራቸውን ሀብት የሚያስበዘብዙ ለምዕራቡ ዓለም እንደ ልብ ያሻቸውን የሚያሰሩ ሰዎችን በስልጣን ላይ እንዲኖሩ በማድረግ በስለላ ድርጅቶቻቸው፣ በኢኮኖሚ ድርጅቶቻቸው፣ በና አይ ኤም ኤፍ በምን እነዚህን ሁላ ነገሮች ነው የሚሰሩት። ዘይትና የተፈጥሮ ሀብቶችን አሁንም ድረስ በወረራም ጭምር እየዘረፉ ቆይተዋል እና አለማችን ላይ አሁን ሀብት፣ ድህነት ለምንድን ነው ያለው ብንል አንድ ሺህ አንድ ምክንያት ሊኖር ይችላል። ፓስተር ዮናታን ይመጣና በቃ የድሃ ሁለትን ምክንያት ነው ያለው። አንደኛው ምንድን ነው ስንፍና ነው። ሁለተኛው ምንድነው አመሉ ነው። ቬሪ ቻይልድሽ ስታፍ፣ ከምር በጣም በቃ ኤሌሜንተሪ የሆነ ኢግኖራንት የሆነ ንግግር ነው እየተናገረ ያለው። የራሳቸው ሀብትም ቢሆን ፍትሐዊ ክፍፍል የለውም፣ እውነቱን ለመናገር አሜሪካ ላይ ለምሳሌ ፍትሐዊ ክፍፍል አለው ብለህብታ የለም እኮ። የክሬዲት ካርድ ባርነት ነው ያለው። ሰዎች በዳ የሚኖሩበት አንድ ደሞዝ ካመለጣቸው፣ ከስራቸው ከወጡ በረሀብ የሚሞቱበት ነው እኮ። ትላልቅ የሚባሉት ከተሞች ላይ 30 40 ሆምለስ እኮ አለ በህንፃ በተጠቀጠቁ ቦታዎች ላይ ማለት ነው። እነሱም ቢሆን እንትን አይደለም። ይኸው አሜሪካ ለምሳሌ በየቀኑ ለእስራኤል 19 ሚሊዮን ዶላር ትከፍላለች። የራሷን ዜጎች ግን ሕክምና እንኳን ሽፋን ማድረግ አትችልም። ይህ ፍትሐዊ የሆነ ስርዓት እነሱም ጋር አለ። ያው ከኛ አንጻር የተሻለ ነው አይደለም የሚለው ሊያከራክር ቢችልም፣ ከዛ ውጭ ጦርነት ፈጠራና መሳሪያ ሽያጭ ዋና አጀንዳቸው ሆኖ በዓለም አቀፍ ደረጃ ሀገራትን ሲያደኸዩ፣ ሲበዘብዙ ይታያል። የወለድ ስርዓቱ ዋና በዝባዥ የሆነ ነገር ነው አይደል? ወረቀት ይሰራሉ። ባካፕ የሚያደርገው የጎልድ ሪዘርቭ የለውም። ቀጥታ ወረቀቱ ላይ ይጽፉበታል፣ ከዛ በኋላ ዋጋ ይኖረዋል። ያንን በኮምፓውንድ ያበድሉታል፣ ሌሎች ሀገራት በዳ ይዘፈቃሉ ማለት ነው። እና የወለድ ስርዓቱ በዝባዥ ነው። ሁልጊዜም ድህነት እየተስፋፋ እንዲሄድ የሚያደርግ ነው። ሁል ጊዜ እዳ እንዲበዛብህ የሚያደርግ ነው። ድሃው የበለጠ ይደህያል፣ ሀብታሙ የበለጠ ያካብታል። የቀረጥ ስርዓቱ በዝባዥ ነው። ሌላው ቀርቶ ሀብታሞች የቀረጦቻቸው በየጊዜው በዓለም አቀፍ ደረጃ አውፍ ይባልላቸዋል። ቀረጦቻቸውን ላለመክፈል በጣም ብዙ አይነት ቴክኒኮችን ይጠቀማሉ። የመንግስት ሰራተኛው ምኑታች ያለው ማህበረሰብ ደግሞ ሁልጊዜ ቀረጡን እስከ ጥግ ድረስ ይወሰድበታል። ሲሊ ሲስተም በዓለም አቀፍ ደረጃ ያለ ማለት ነው። እኒህ ሁላ ነገሮች ድህነትን ፊውል የሚያደርጉ ናቸው። ዮናታን ሆዬ ይነሳና ድሃ የሆንከው ወይ በአመልህ ነው ወይ በስንፍናህ ነው ብለው በጣም አስቂኝ የሆነ ቲዎሪ አስቀምጥልናል።